ቦንጆር። ዛሬ ፈረንሳይኛ ነው። ከእንግሊዘኛው ጎን ለጎን ፈረንሳይኛ ብያችኋለሁ። ፈረንሳይኛውን ዛሬ እንጀምራለን። አንዳንዶቹ ፈረንሳይኛስ መቼ ነው ብላችሁኛል። በሜሴንጀርም አንዳንድ መልዕክቶች ስለደረሱኝ ነው። በነገራችን ላይ ከስፔሊንግ አልጀመርም። አ ቤ ሴዴ በል ከሚለው አይደለም። ምክንያቱም ፊደሎቹ ራሳቸው የላቲን ፊደሎች ስለሆኑ ችግር የለብንም። ፎቶ ነው የምናነሳው። አንድ ነገር ሲጻፍ አስልተን አናላይዝ አርገን አናነበም። ኤትስ ኦቶማቲክ። ለምሳሌ በእንግሊዝኛ እንደዚህ ብዬ ብጽፍ እንደዚህ ብዬ ብጽፍ፣ አስልተን ቢኢኤዩ ቢዩቲ ቢዩቲ ፉልሺል አለ። እንደዚህ አይደለም፣ አደለም። አንዴ ነው የማነበው፣ አይኔ ውስጥ ይገባል። ቢዩቲፉል ብዬ አነባለሁ። ኦኬ፣ ልክ እንደዚሁ አሁንም የምላችው፣ ከዚኛው ልጀምርላችሁ። ጀስዊ፣ በቃ ይሄን እንደዚህ ስታዩት ጀስዊ ብላችሁ ውሰዱት። አያም ማለት ነው። ጀስዊ። በነገራችን ላይ በፈረንሳይኛ ውስጥ ጀ የለም፣ ድምፁ አይሰማም፣ የለም እንትናቸው ውስጥ የለም። ለምሳሌ በእንግሊዝኛ ውስጥ ጨቀጠ የምንለው ነገር ስለሌለ ጨ ስትለው ቸ ይላል፣ ቀ ስትለው ከ ይላል። ልክ እንደዛ ፈረንሳዊም ጀ በል ብትለው ዠ ነው የሚለ ኦራይት። ስለዚህ ጀስዊ ስ ስ ስዊ አያም ኤት ለየብቻው ኤት። ለጀማሪ ግን ብዙ ጊዜ እንደዚህ ይደረጋል፣ እንደዚህ ይደረጋል። አገናኝና አንብበው ነው ኤት አትበል በል። ይሄም በልምድ ይመጣል። ኦኬ አሁን ሁለት ነገር እ ስዊ አያም ዩ ስዊ ሂሺ ኢት ዘይ ዊ ምናን የሚለው ጋር በኋላ እንመጣበታለን። አሁን ግን ስለ ራሴ ላውራ፣ አጠገቤ ያለውን ሰው ላናገር። አያም ዩር ስለ እኔ ልናገር። አሁን ስለ እኔ ባወራ ምን ላለው? ስዊ ንጉሴ አያም ንጉሴ ለማለት ስዊ ስዊ

vous êtes je m'appelle መናገር በጣም ጥቅም አለው። በነገራችን ላይ አንዳንድ መጽሐፎች በግል ቋንቋ የሚያስተምሩ የሆነ ነገር ይነግሩንና ናው ፕራክቲስ aloud ይላል። አሁን ድምጽህን እያወጣህ በለው። ኦኬ፣ አፍ ሲናገረው ጆሮ ይስማው። ቋንቋ አፍተዘግቶ አይጠናም አይለመድም። ኦኬ፣ ስለዚህ je suis i am

ኦልራይት፣ ምልክቶቹ ምንድን ናቸው? ምናምን በኋላ እንመጣባቸዋለን። ይችን በኋላ ልጻፋት።

ያገባ ሰው ጀስዊ ማሪዬ ይላል፣ ሲንግል ከሆነ ደግሞ ጀስዊ ሴሊባተር ይላል። ኦኬ። ስለዚህ አራት ነገር ስላንተ መንገድ ትችላለህ። እስቲ ካን ዩ ሴይት፣ ከኔ ጋር ጀስዊ በሉና፣ ስማችሁን አስገቡ ጀስዊ ዜግነት ጋር እንምጣ። ኢትዮፒያ ወንድ ከሆነ ኢትዮፒየን፣ ሴት ከሆነች ኦኬ። ኢትዮጵያ ኢትዮጵያን እጽፍላችኋለሁ። ሴት ከሆነች እንደዚህ ብላ ትጻፍ።

ሲንግል በኢ ካለቀ ለወንድም ለሴትም ችግር የለብንም። ሴሊባቴር ሲንግል፣ ስዊ ሴሊባቴር። ያገባ ከሆነ ስዊ ማርዬ። በስፔሊንግ ጊዜ ሲጻፍ ወንድ ከሆነ ማርዬ፣ ሴት ከሆነች አንድ ኢ ትጨምራለች ማርዬ ይሆናል ማለት ነው። በንባብ ጊዜ ራሱ ነው ወንዱም ማርዬ ይላል፣ ሴቷ ማርዬ ትላለች።

እችኛዋ ግን ት እንድንል ታስጠራታለች። እችን ማለት ነው። ኦኬ፣ ሴት ከሆነች ኤቱዲያንት፣ ወንድ ከሆነ ኤቱዲያን ዶን ፎርጌት ዲስ። በጣም አስፈላጊ ነው። ቀጥሎ ያለው ጋር እንምጣ። ቭ ኤት፣ ለብቻው ቭ፣ ለብቻው ኤት። ከዚች ምልክቱ የለም ለጀማሪ ነው ብያቸዋለሁ። እንደዚህ የሚቀመጠው ቭዜት። ለምሳሌ ቭዜት አማኑዌል

ቡዜት በሚለው ጋነን ቡዜት። አሁን እኔን ብትጠይቁኝ ድምፃችሁን በጥያቄ ብታደርጉት ጥያቄ ይሆናል። ቡዜት፣ ቡዜት። ከዚህ ድምፅ ጋር ቡዜት ንጉሴ ብትሉኝ ዊ ነው አዎ፣ ዊ። ቡዜት ንጉሴ ዊ፣ ዠስዊ ንጉሴ። እስቲ ቡዜት ያላችሁ እችን እያስገባችሁ ጠይቁኝ አሁን።

እነዚህ ጋር ልምጣ። ቀን ከሆነ ቦንዡር ፈረንሳዊ ጠዋትንም ከሰዓት በኋላንም ቦንዡር ነው የሚለው። አልፎ አልፎ የሚሰማ ለቦን አፕሬ ሚዲ እሱ ያው ጉድ አፍተርኑን ኦልሞስት ብዙም እንትን ስለሌለው ብንለው ምንም አይደለም። ግን በዋናነት እነዚህ ስላሉ ነው ቀን ሲሆን

ዋ ኢቭንንግ ይ ቦንስዋ። ሳቫ ኦኬ። እዚጋ ስንመጣ ቀጥተኛ ትርጉም አያዋጣም፣ የለም ጉድ ሞርኒንግ ማለትም እኮ እንዴት አደራችሁ ማለት አይደለም። ቴክ ኢኩቫለንት አይደለም፣ ቀራቢ ትርጉም ብለን እንሄዳለን። ሳቫ ስን ለመልሱ ሰ ሰላምታ ነው። ሀሳባችን ሰላምታ ከሆነ ሰውን መንገድ ላይ ሳገኝ፣ ኢንፎርማል ነው በጓደኛሞች መካከል። ሳቫ ዊ ሳቫ ሳቫ ዊ ሳቫ ወይም ሰሉ ሳቫ ሰሉ ሰላም ለምኖት ሰሉት ሰሉ ሳቫ ለመልሱ አሁንም ዊ ሳቫ ሊሆን ይችላል።

ሳቫ የሚለው ኢዚት ኦኬ ለማለትም ይሆናል። ለምሳሌ የሆነ እቃ እያስተካከልኩ ተስተካከለ ለማለት አይ ካን ሴይ ሳቫ ኢዚት ኦኬ የሚል ትርጉም ይኖረዋል፣ እንጂ እቃ እያስተካከለ ሳ ሲ ሳቫ አልልም። ኢትስ ኦኬ ለማለትም እንጠቀምበታለን። ኮሞንስ ሳቫ። ምልክቱ ለምንድን ነው እዚህ ሲስር ያለው የሚለውን ሌላ ጊዜ እንመጣበታለን። ኦኬ አሁን ግን በዋናነት እነዚህን ያዙልኝ። ዥ ስዊ አያም ቡዜት ዩ አር ስለ ራሳችሁ አራት ነገር ማስቀመጥ ትችላላችሁ። ኦኬ ስማችሁን፣ ሙያችሁን እንግዲህ ሙያይን እንዴት ልበለው እንመጣለን፣ ቀስ እያለን ኢትዮፒያን ለሴት ኢትዮፒያን ቅድም ነግሬያችኋለሁ። ሴሊባተር ሲንግል ኦር አንሜሪድ ማርዬ፣ ሜሪድ ለሴትም ማርዬ፣ ግን አንድ ይጨምራል ብያቸዋለሁ። ኤቱዲያን ለወንድ ኤቱዲያንት ለሴት ጄ ስዊ። ኦኬ፣ በሚቀጥለው ሰፋ አድርጌ ሄድበታለሁ እነዚህን ነገሮች። ሰብስክራይብ ማድረግ እንዳትረሱ ልንገራችሁ። በስድስት እንደው ትግስቱ ኖሯችሁ ስድስት ፕሮግራሞችን ብትከታተሉ በፈረንሳይኛ እራሳችሁን መቅለስ ትችላላችሁ። እንደዛም ነው ያዘጋጀሁት። አትፍሩት። እንዲያውም እድለኛ ናችሁ። ለምንድን ነው ይህንን የምለው? አንዳንድ ጊዜ ከማውቀው ትንሽ ነባር ቋንቋ አዲስ የሚጀምረው ያፈጥነኛል። ሳይንቲፊክ። ሰብስክራይብ ማድረግ አትርሱ።